አሜን በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃላ አደረገን፣ እነሆ የዛሬውን ብሩህ ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን፣ የሰማይታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን እንደምንከረማችሁ እንደምንሰነበታችሁ ከሁሉ አስቀድሜ እነሆ ለታላቁ ለዚህ ለታላቅ በዓል በተለይ ለመድኃኒታችን ለኢየሱስ ክርስቶስ ነገረ ምጽዓቱን የምናስብበት ቤተ ክርስቲያን ደብረ ዘይት ብላ ለምታስበው ለዛሬው ቀን እንኳን አደረሳችሁ እንኳን አደረሰን። አባቶቻችን አምላክ እግዚአብሔር በመካከላችን ሆኖ፣ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የመለኮት የእግዚአብሔር ሐሳብ የሆነውን ምስጢር እንዲገልጥልን የእሱ ቅዱስ ፈቃድ ይሆንልን። ዛሬ እግዚአብሔር ቢረዳይን የምንማርበት ተከታታይ ትምህርታችንን እንቀጥላለን። በተለይ በጋብቻ እና በትዳር ዙሪያ እንማራለን። ነገር ግን ወደዛ ከመሄዳችን በፊት ነገር ምጻቱን በተመለከተ የዕለቱን ቀለም አንድ አንስተን አንድ ነገር ብለን ማለፍ የግድ ይሆናል። እንግዲህ ቅድም እንዳልኩት የዛሬው ቀን በቤተክርስቲያን ደብረዘይት ተብሎ ይታወቃል። እኩለ ጾም ነው። እንግዲህ በተለይ ይሄ አምስተኛው ሳምንት ደብረ ዘይት ብሎ የሰየመው አባታችን ቅዱስ ያሬድ ነው እና ቤተ ክርስቲያን ለመሆኑ ምንድን ነው መልእክቷ በዚህ በደብረ ዘይት? ምክንያቱም ወደ ወደ ዋናው ትምህርታችን ስለምንሄድ ይሄንን በጥቂቱ ማየት ስላለብን ነው። ምንድን ነው የቤተ ክርስቲያን መልእክት ዛሬ ደብረ ዘይት ብላ ሰይማ ወንድሞቼ ቤተ ክርስቲያን ነገረ ምጻቱን ነገረ ምጻት ሲባል የክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት ወይም በሌላ አነጋገር ለሁለተኛ ጊዜ መምጣት የምታስብበት ቀን ነው። ቤተ ክርስቲያን ዛሬ መድኃኒታችን ኢየሱስ ክርስቶስ በፊት አንድ ጊዜ መጥቷል። በሥጋ ማርያም ተገልጦ በፊት መጥቶ ነበረ። አሁን ግን በፍጹም በፍጹም በሆነ በመለኮቱ እንደገና ይመጣል፣ ለሁለተኛ ጊዜ ይመጣል ብላ እንግዲህ ምን ትላለች ቤተ ክርስቲያን? ጌታችሁ በምን ሰዓት እንደሚመጣ ታውቁምና ልጆቼ ሆይ ተዘጋጅታችሁ ጠብቁኝ። ይሄ ነው በቃ መልእክቱ፣ ሌላ መልእክት የለው። የዛሬው ትምህርት በአንድ ቃል ቢጠቀለል ወንድሞቼ የቤተ ክርስቲያን መልእክት ጌታችሁ ጌታችን በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ብላን የምታስተምረው እዚህ ውስጥ እንግዲህ ሁለት ነገር ነው። አንደኛ መድኃኒታችን ኢየሱስ ክርስቶስ ወይም ጌታችን ተመልሶ ይመጣል። አንድ ተመልሶ ይመጣል። ሁለተኛ የሚመጣበት ሰዓት ስለማይታወቅ ተዘጋጅታችሁ ጠብቁ ተዘጋጅታችሁ ጠብቁ ብላ ቤተ ክርስቲያን ታስተምራለች። በነገራችን ላይ ራሱ መድኃኔ ዓለም ክርስቶስ ሁለተኛ እንደሚመጣ በወንጌል ላይ በተለይ ሁለት ቦታ አስረግጦ ራሱ እመጣለሁ ልጆቼ ስሙኝ እመጣለሁ ብሏል። አያችሁ፣ አንደኛው ዮሐንስ 14 ላይ ነው። ሁለተኛው ማቴዎስ ወንጌል ምዕራፍ 25 ላይ ነው። ዮሐንስ 14 ላይ እንደዚህ አለ ለደቀ መዛሙርቱ፣ እኔ ተመልሼ እመጣለሁ፣ እናንተን ልጆቼን እወስዳለሁ። የምመጣበት ምክንያት እኔ ተመልሼ ይመጣለሁ፣ ምክንያቱም በዛን ሰዓት እኔ እሄዳለሁ ሲላቸው ደነገጡ። እሄዳለሁ አላቸው ሕይወቴ ብለው ወንድሞቼ፣ ቤታቸውን፣ ነገራቸውን፣ ዘመዶቻቸውን ዘመዶቻቸው ጥሎ ተከትሎት ነበርና አንድ ቀን እንግዲህ እኔ መሄዴ ነው ወደ አባቴ መሄዴ ነው አላቸው። ደነገጡ። በዚህ ጊዜ ምን አላቸው? ተመልሼ እመጣለሁ፣ እናንተን እወስዳችኋለሁ። እኔ ባለሁበት ደግሞ እናንተ በዚያ እንድትኖሩ ዳግም መጥቼ እወስዳችኋለሁ አለ። ዮሐንስ 14 ሁለተኛው ሌላ ቦታ ላይ ምን አለ? ይቅርታ በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 42 ጀምሮ ብታነቡት እስከ አራት ምን አለ ይሄ ደግሞ ለህዝቡ የተናገረው ነው። ጌታችሁ አምላካችሁ መድኃኒታችሁ ኢየሱስ ክርስቶስ እራሱን ማለቱ ነው። ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። እመጣለሁ ግን ልጆቼ ተዘጋጅታችሁ ኑሯል። ወደዚህ ታሪክ መጣበታለሁ። የሚገርማችሁ ከዛን በፊት አስቀድሞ ነቢያት ክርስቶስ ይወለዳል እንዳሉት ሁሉ ክርስቶስ ይወለዳል፣ መሲ ይወለዳል እንዳሉት ሁሉ በሌላ እንደዚሁ ደግሞ ክርስቶስ ይመጣል፣ ለፍርድ ይመጣል ብለው ነቢያት አስቀድመው ከመወለዱ በፊት ሁሉ ተናግረዋል። ይሄ እርግጠኛ ነው። ለዚህ ነው ነገረ መጻቱ ስናስብ ወንድሞቼ በእርግጠኛነት ክርስቶስ ይመጣል። እዚህ ነው እንግዲህ እነ ዳዊት መዝሙር 49 ላይ ከቁጥር 1 እስከ 3 ብታነቡ፣ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል አምላካችን ይመጣል ዝምም አይልም እሳት በፊቱ ይቀጣጠላል በዙሪያውም ብዙ አውሎ ንፋስ አለ ብሎ ዳዊት ከሺህ ዓመት በፊት ነገረ መጽሐፍ እንነገረን ምን አለ እግዚአብሔር ይመጣል እግዚአብሔር ይመጣል የአማልክት አምላክ እግዚአብሔር ከጽዮን ግልጽ ሆኖ ይመጣል ሰው ላይ ፀሐይ ፀሐይን ሰው በአንድ ጊዜ እንደሚያይ ሁሉ እግዚአብሔር ግልጽ ሆኖ ይመጣል ካለ በኋላ ምን አለ መሰላችሁ? ከመጣ በኋላ ምን እንደሚያደርግ ተናገረ። እግዚአብሔር ግልጽ ሆኖ ይመጣል፣ የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። ከክብሩ ጽዮን፣ ከክብሩ ከክብሩ ውበት ከጽዮን እግዚአብሔር ግልጦ ሆኖ ይመጣል ይላል። ወገኖቼ ምንድነው? መጥቶ ምንድነው የሚያደርገው? ይጠራላል። ለፍርድ ይቀመጣላል። ሙታንን ያስነሳላል ነቢዩ ዳዊት ብቻ አይደለም እንዴት ደግሞ እንደሚያስነሳ ሙታን እንዴት እንደሚነሱ ፍርድ እንዴት እንደሚሆን እግዚአብሔር ሲመጣ ምን እንደሚያደርግ ራሱ ኢሳያስም በምዕራፍ 43 ቁጥር 1 ጀምሮ እንደዚህ ይላል እግዚአብሔር ይመጣል እንደዚህ ይላል ሰሜንን ሰሜን ወይ ስማ መልሰህ ህዝቤን አምጣ ደቡብንም አትከልክል ወንዶች ልጆችን ከሩቅ ሴቶች ልጆችን ከምድር ዳርቻ በስሜ የተጠራውን ለክብሬ የተፈጠረውን የሰራሁትን ያደረቁትን ሁሉ አምጣ እለዋለሁ። አምጣ ሰሜን፣ አምጣ ደቡብ፣ አምጣ ምስራቅ አምጣ እለዋለሁ። አዎ ለክብሬ የፈጠርኩትን አምጣ እለዋለሁ። ምድር ታመጣለች፣ ባህር ትሰጣለች። እንደዚህ ይሆናል ብለው አስቀድመው ወገኖቼ ነቢያት አስቀድመው ክርስቶስ እንደሚመጣ ተናግረዋል። እንግዲህ ራሱ ክርስቶስ ተናግረዋል፣ አስቀድመው ነቢያት ተናግረዋል። ክርስቶስ ከሄደ በኋላም ደግሞ ሐዋርያት ተናገሩ። ይመጣል፣ ክርስቶስ ዳግም ይመጣል። አያችሁ፣ ስለዚህ መድኃኒታችን ኢየሱስ ክርስቶስ እኔ እመጣለሁ እንዳለ ትንቢት፣ በትንቢትም ደግሞ አስቀድመው ነቢያት ይመጣል አሉ። ሐዋርያትም የሚገርማቸው እንደ ምሳሌ እንኳ ሶስቱን ሐዋርያት ማንሳት ይችላሉ። ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ይመጣል። አሁን ቅዱስ ጳውሎስ እንደዚህ አለ። ክርስቶስ ዳግም ይመጣል፣ ሙታን ይነሳሉ። እኛ በሕይወት የምንቆም የምንቆየው እርሱን ልንቀበል ወደ ሰማይ እንነጠቃለን በሕይወት ያለን ልክ ሲመጣ ወደ ሰማይ እንነጠቃለን ሙታንም ደግሞ ይነሳሉ ይላል። ለምሳሌ ተሰሎንቄ ምዕራፍ አራት ቁጥር 16 ጀምሮ ብታነቡ ጌታ ራሱ ይላል፣ ጌታ ራሱ በትዕዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነሱ ጋር በደመና እንነጠቃለን፣ እንዲሁም ደግሞ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ ወንድሞቼ ጌታ ይመጣል፣ ክርስቶስ ይመጣል። ይሄ ብቻ አይደለም፣ ይሄ ቅዱስ ጳውሎስ የተናገረ ነው። ቅዱስ ጴጥሮስም እንደዚሁ ብሏል። ምን አለ? እንደውም ቅዱስ ጴጥሮስ ስላመጣጡ ጭምር እንግዲህ ያለ ይመስላል። ተስፋ አረጋለው ደህና እንደሚሆን ብታረጋግጡ ልይ ደስ ይላኛል፣ የሚሰማችሁ ከሆነ ስለዚህ። ቅዱስ ጴጥሮስ እንደዚህ አለ፣ ጌታችን ዳግም ይመጣል። እያንዳንዱ አንዳንዶች እንደሚመስላቸው የሚዘገይ አይደለም። ራሳችሁን አታሞኝ አለ ቅዱስ ጴጥሮስ። ቢዘገይ የሚዘገየው የሰው ልጆች ሁሉ ወደ ንስሐ እንዲመለሱ ዘንድ ነው። አመጣጡ ግን ሳይታሰብ ልክ እንደ ሌባ ሆኖ ጌታችን ይመጣል፣ ሙታን ይነሳሉ። በዚያን ጊዜ ሰማያት በምድ ሰማያትና ምድር በትልቅ ትኩሳት ቀልጠው ይጠፋሉ። ጻድቅ የሚኖርባት አዲስ ምድርና አዲስ ሰማይ እንደ ተስፋው ቃል ይመጣል። ስለዚህ ተዘጋጅታችሁ ተጠንቅቃችሁ ኑሩ ብሎ ቅዱስ ጴጥሮስም ተናግሯል። እንደ አንድ የመጨረሻ ልንገራችሁ ቅዱስ ዮሐንስም ይመጣላል። እንግዲህ ይህንን ያነሳ ነው እራሱ ባለቤቱ ክርስቶስ እመጣለኋል ነቢያት ይመጣል ብለው እነ ዳዊት እነ ኢሳያስ አስቀድመው ነገሩ። ሐዋርያት ከሄደ በኋላ ይመጣል ተመልሶ ብለው ነገሩ። ወንድሞች እዚህ ነው። ቅዱስ ዮሐንስም እንደዚህ ይላል፣ እነሆ ጌታ ከደመና ጋር ይመጣል። ራእይ የመጨረሻው መጽሐፍ ራእይ ምዕራፍ ምዕራፍ አንድ ከቁጥር ስድስት እስከ ሰባት ላይ እንደዚህ ይላል፣ እነሆ ጌታ ከደመና ጋር ይመጣል ዓይንም ሁሉ የወጉትም ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ላብስ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሚን። ስለዚህ ምን አለ? እነሆ ጌታ ከደመና ጋር ይመጣል። ወንድሞቼ ስለዚህ ኢየሱስ ክርስቶስ ይመጣል። ዛሬ የቤተ ክርስቲያን ትምህርት አምላካችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ዳግም ይመጣል። የሚመጣበት ሰዓት አይታወቅም። ስለዚህ ተዘጋጅታችሁ ኑሩ። የዕለቱ መልእክት ይሄ ነው። ወንድሞች፣ የዕለቱ መልእክት ይሄ ነው እና ይሄንን እንግዲህ በዛ በደብረ ዘይት ተራራ ላይ ቁጭ ብለው ቤተ መቅደሱን አሻግረው እየተመለከቱ ሐዋርያት ጌታ ሆይ አየው የቤተ መቅደስ ሶሎሞን ያሰላው እንዴት የሚያምር ነው፣ how beautiful it is ብለው እያደነቁ ሲሉ፣ አትደነቁ፣ ይሄ ይፈርሳል፣ በእጅ የተሰራ ድንጋይ በድንጋይ ላይ መነሳቱ አይቀርም ይፈርሳል አላቸው። አላችሁ በዚህን ጊዜ ይሄ መቼ ነው የሚሆነው የዓለምስ መጨረሻ ምንድን ነው? ምልክቱስ ምንድነው? አላቸው አሉት በዚህን ጊዜ መድኃኔ ዓለም ክርስቶስ ምን አላቸው? ተጠንቀቁ ማንም እንዳያስታችሁ፣ ተጠንቀቁ። እግዚአብሔር መንፈስ ዛሬ ይለናል፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች ክርስቶስ ነኝ ብለው በስሜ ይመጣሉ፣ ብዙዎችን ያስታሉ። ተጠንቀቁ። ሐሰተኛ መምህራን ይመጣሉ፣ ሐሰተኛ ነቢያት ይመጣሉ። ስለዚህ ተጠንቀቁ፣ ማንም እንዳያስታችሁ ብሎ መድኃኒታችን ኢየሱስ ክርስቶስ ተናገረ። መሰረታዊ ጥያቄ እዚህ ጋር እንግዲህ ታሪኩን ስለምታውቁ ወደ ዋናው ትምህርት መሄድ ስላለብኝ ነው እዚህ ጋር የምቸኩለው። ለምንድን ነው የሚመጣው ለመሆኑ? ሶስት ምክንያት አለ ይመጣበት። አንደኛ እኛን ሊወስድ ይመጣል። ቅዱሳንን ሊወስድ ይመጣል። በሱ ያመኑት፣ በስሙ የተጠመቁት፣ እንደ ሐሳቡ እንደ ፈቃዱ የኖሩትን ሊወስድ ይመጣል። በክብር ላይ ያኖራቸው ይመጣል። አባታችን እግዚአብሔር ይመጣል። ሊወስደን ይመጣል። አባባ ይመጣል አለቀ። ይህንን ያላቸው ሐዋርያትን ቅድም ባነበብኩት በዮሐንስ 14 ምዕራፍ 1 ቁጥር ሶስት ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንደዛ ባይሆን ባላልፏችሁ ነበር። ስፍራ ላዘጋጅላችሁ ዘንድ እኔ አሁን እሄዳለሁ፣ ሄጄ ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ መጣለው፣ ወደ እኔ ይወስዳቸዋለሁ። ለምን ይመጣል? ሊወስደን ይመጣል። አባታችን፣ ደስ ይላል፣ ይምጣ፣ ደስ ይላል። ወንድሞች፣ ይምጣ፣ አባባ ይምጣ። ሊወስደን ይመጣል። አንዱ ምክንያት ነው። ለምን ይመጣል? ሁለተኛ ሁለተኛ የሚመጣበት ምክንያቱ ለፍርድ ይመጣል። ሙታንን ሊያስነሳ ይመጣል። በፍርድ ዙፋን ተቀምጦ ለጻድቃን ሊፈርድላቸው በኃጢአት ሊፈርድባቸው ይመጣል። ለፍርድ ይመጣል። ለፍርድ ይመጣል። ለእያንዳንዳችን ለእያንዳንዱ እንደ ሥራው ለመስጠት ይመጣል። ሰው ሁሉ የዘራውን ያጭዳል። መልካም የዘራ መልካም ፍሬ በጎ መልካም የሠራ ሁሉ መልካምን ያገኛሉ ወንድሞቼ። ነገር ግን የቀለደ ወሬን የወደደ እንደ እግዚአብሔር ሐሳብ ያልሄደ ወገኖቼ፣ እሱም ደግሞ የዘራትን ያህል ይቀበላል። ስለዚህ ለፍርድ ይመጣል። ሙታን ሊያስነሳ ይመጣል። የመጨረሻው ለምን ይመጣል? ሶስተኛው ምክንያት ዓለሙን ሊያሳልፍ ይመጣል። ይቺን ዓለም እንደ ቆርቆሮ ው እንዲህ እንዲህ አድርጎ እንዲህ አላለለ ወገኖች፣ እንዲህ እንዲህ አረጋትና እንዲህ አድርጎ አለቀ ስ ስ ፋክት ስ ስ ትሩ ዓለሙን ሊያሳልፍ ይመጣል። ይችን ምድር ሊያሳልፍ ፀሐይን፣ ጨረቃን ይሄ ሊያል አዲስ አዲስቷን ሰማይ አዲስ አዲስቷን ሀገር ያመጣታል ለኛ ሊሰጠን ይመጣል። አያችሁ፣ ይሄ ነው አንድ ነገር ብዬ እዚህ ጋር ቆማለሁ። አመጣጡ እንዴት ነው? አመጣጡ ሲመጣ ወገኖች፣ ግልጽ ሆኖ ነው የሚያወጣው። ምን ማለት ነው? ሰው ሁሉ በአንድ ጊዜ ዋል፣ ልክ ሰው ሁሉ ፀሐይን በአንድ ጊዜ እንደሚያይ። ፀሐይ እንኳን እንደውም በአንድ አትታይም፣ አንዱ ጋ ጭለማ እንድትሆናለች። አውሮፓ ያለውም አሜሪካን ያለውም አፍሪካ ያለውም አንታርክቲካ ያለውም የክርስቶስን መምጣት ሁሉ ሰው በአንዲት ደቂቃ በአንድ ሰኮት እኩል ያያል። ግልጾ ነው ይመጣል። ግልጾ ነው ይመጣል። እንዴት ሆኖ ይመጣል? ሌላው በድንገት ሳይታሰብ ይመጣል። ሰላም ነው ብሎ ሰው ሁሉ እንደ ኖኅ ዘመን ሰዎች ሲበሉ፣ ሲጠጡ፣ ሲጋቡ፣ ሲያገቡ ሳያስቡት መጣ። ልክ እንደ ኖኅ ዘመን ይሆናል ይላል። ቅዱስ ጴጥሮስ አንዳንዶች የሚዘገይ እንደሚመስላቸው ጌታ ስለተስፋ ቃል አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንንም እንዳይጠፋ እንደ ኖኅ ዘመን ይመጣል። በድንገት ሳይታሰብ ጌታ ይመጣል። በዱብዳ እንዴት ይመጣ? እንደ ሌባ ሆኖ። ሌባ ለባለቤቱ አይናገር። ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ ሶስት ላይ በኩለ ሌሊት እንደ ሌባ ሆኖ በኩለ ሌሊት ሰው ሁሉ ሲተኛ ደ ሌባ ይመጣ ለኩለ ሌሊት፣ ጌታም ደግሞ ሰው ሳያስበው ባልታሰባት እንደ ሌባ ሆኖ ይመጣል። እንግዲህ ሲመጣ ምልክቶች አሉት። ይሄንን ሁሉ ነግሮናል። ሁሉ ነገር ተነግሮናል። ምንም ምክንያት እኮ የለንም። አሁን እኛ ምንም ምንም ምንም ምክንያት የለንም። ምልክቶች አሉ። ብዙ ሐሰተኛ ሰዎች ይነሳሉ። እኔ ክርስቶስ ነኝ ብለው የሚነሱ አሉ። ሐሰተኛ ነቢያት ነን ነቢያቶች ይነሳሉ። ሐሰተኛ ውሸተኛ አስተማሪዎች ይበዛሉ። ሰውም ደግሞ ውሸተኛውን ተከትሎ መሄድ ይወዳል። ይህ እውነትን እውነትን ሰው አይሰማም ሐሰትን ነው ሰው መስማት ፈልገው። ስለዚህ ምልክቱ ምንድን ነው ሲባል አንደኛ ክርስቶስ ነኝ ብሎ የሚመጡ ሰዎች አሉ። የጦርን ነገር ትሰማላችሁ። ጦር፣ መከራ፣ ረሃብ፣ ቸነፈር ይሆን። አየን እኮ ወንድሜ፣ ምን ቀረን? ይህ ሁሉ ይሆናል። ከዛም በኋላ ተጨማሪ ነገር ይታያል። ክርስቲያኖች፣ የእግዚአብሔር ሰዎች ይሰደዳሉ፣ መከራ ይደርስባቸዋል። እያየን አናስተውልም እንጂ እግዚአብሔር፣ እውነተኛ እግዚአብሔር ሰዎች ይሰደዳሉ። እንደውም ምልክቱ በነገራችን ላይ እግዚአብሔር ሰው መሆናችሁ የሚታወቀው ስትሰደዱ ነው። ይህ እውነት ነው። ስለዚህ ብዙ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ብዙ ሰውን የሚያስቱ ይነሳሉ። አዎ የሰው ልጆች ፍቅር ይቀዘቅዛል። ወንድሞች የሰው ልጆች ፍቅር ይቀዘቅዛል። እውነት ነው። የሰው ልጆች ፍቅር ይቀዘቅዛል። ዋት አር ዊ ዌይቲንግ ማይ ብራዘርስ ኤንድ ሲስተርስ፣ ምንድን ነው የምንጠብቀው? እያየነው እኮ ነው። በዚህ በጋብቻ ትምህርታችን ላይ አንዱ ያየነው ቤተሰብ ምን ያህል ቤተሰብ ውስጥ ችግር እንዳለ፣ በትዳር ውስጥ ምን ያህል ችግር እንዳለ፣ የፍቅር መቀዝቀዝ ምን እንደምንጠብቃ እግራ ይገባኛል፣ አንዳንድ ጊዜ። ስለዚህ የሰው ልጆች ፍቅር ይቀዘቅዛል። ወንጌል በዓለም ሁሉ ይሰበካል። ወንጌል በዓለም ሁሉ ላይ ይሰበካል። የሚጸና በዛን ሰዓት ይድናል ካለ በኋላ የሁለተኛዎቹን ምልክቶች፣ የመጨረሻው ያ የመጀመሪያ ፕሪሊሚናሪው ሁለተኛው ምልክቶች አሉ። ሶስተኛው ሁለተኛው ግን ፀሐይ ጨልማ፣ ጨረቃ ብርሃኗን አትሰጥም፣ ኳክቶች ይረግፋሉ፣ የሰማይ ኃይላት ይናወጣሉ። ታላቅ መከራ ይሆናል፣ ከዛ በፊት ታይቶ እንደማይታወቅ ታላቅ መከራ ይሆናል ካለ በኋላ የመጨረሻዎቹ ምልክቶች በሰማይ ምልክት ይታያል። በሰማይ ምልክት ይታያል። የሰው ልጅ በክብርና በኃይል ግልጽ ሆኖ ይመጣል። መላእክቱ በአራቱ ምድር ጫፎች ይልካቸዋል። ነብሳትን ሁሉ ለሱ ይሰበስባሉ። ቅድም እንዳልነው ሰሜንን አንጣ፣ ደቡብን አንጣ፣ ምዕራብን አንጣ፣ ምስራቅን አንጣ፣ ባህር አንጪ፣ ምድብ አንጪ፣ የቀበርሽው ሰው ይነሳል። በዚህ መልክ ይመጣል። እንግዲህ የሆነ ሰው ነውና፣ መቼ ነው የሚመጣው? አሁን ሰው እንደሚያወራው አደለም። ነገ ነው ተነገ ወዲያ፣ ነገ ነው መሰለኝ፣ ፀሐይ የፀሐይ ኢክሊፕስ ግርዶሽ አለ ብለዋል። ባይዳዌ ወደ ዓይናችሁን ወደ ሰማያት ትዩ ብለዋል። እንግዲህ ቀኑን ሙሉ እንጨፍናለን እና አንዳንዶች አሁን ነገረ ምጽአት የሆነው እያሉ ይላል። ኖ እኛ አልተነገረን፣ የእግዚአብሔር ቃል መቼ እንደሚመጣ ቀኑና ሰዓቱ ማንም አያቀውም። እሱ እንደውም የሚለው ልጅ እንኳን አያቀውም ከአብ በስተቀር መላእክት እንኳን አያቁትም ብለዋል። አያችሁ። ስለዚህ ዋናው ዛሬ ቤተ ክርስቲያን የምታስተምረው ልጆቼ ሆይ አምላካችን ይመጣል። ሳይታሰብ ይመጣል። ተዘጋጅታችሁ ጠብቁ። ሳይታሰብ ይመጣል ብላን፣ ምን እናድርግ? ምን እናድርግ? ወገኖችን፣ እንዘጋጅ፣ በንስሐ እንዘጋጅ። አታክብዱት፣ ንስሐ ይዘ ማተር ኦፍ ቱ ሚኒትስ ትሪ ሚኒትስ፣ ከእግዚአብሔር ጋር ለመሆን ምንም አታክብድ፣ ስንትን ምክንያት አትስጥ። በንስሐ እንዘጋጅ፣ በንስሐ እንታጠብ። አዎ። ለምንድ ነው ንስሐ የምንገባው? ስለ በደል ነው። ስላጠፋ ነው ኃጢአት፣ ስለ እሱ እንገባለን። ሌላ መልካም ሆኖ ስላልሰራ ነው። በጎ ሆነን እያወቅን ስላላደረግ ነው። ስለ እሱ እንገባለን። ሌላው ወገኖቼ በክርስቶስ በክርስቶስ ማመን፣ ጸጋውን መቀበል፣ ጸጋውን በጥንቃቄ መያዝ። አዎ ክርስቶስ በጸጋው አድኗቸዋል ይላል አይደለም። ያን ጸጋ በአግባቡ በጥንቃቄ መያዝ፣ አለማቅፋፋት ብራውያን አስር ላይ ጸጋውን ያክፋፉ ከእንግዲህ ወዲያ ሌላ መስዋዕት ለነሱ የለም ይላል። ስለዚህ ያን የእግዚአብሔር የገለጠውን ጸጋ መቀበል፣ እሱን በጥንቃቄ መያዝ። ምን እናድርግ? ህጉን መጠበቅ፣ በምን ችሎ መጠ ትእዛዙን መጠበቅ፣ ሃይማኖትን ከምግባር ጋር አያይዞ ምግባር ማድረግ። ይህ ከኛ ይጠበቃል ወንድሞች። ስለዚህ ምን እናድርግ ብለን ብንል ወንድሞች ማንም እንዳያሳስተን፣ ሞኛቱን እኔ ለእናንተ ተጠያቂ አልሆንም። ይዛለት እስጢፋኖስ አሳሰተኝ ይ ዳዝን ወርክ መምህር ከላይ ኖ ኖ ኖ ዩ ፊገር ኢት አውት አዋጣም። ለምን ሞኝ ትሆናለህ? ስላንተ ልብ ስለዚህ ነው ወይ እስጢፋኖስ ያለው ነገር እውነት ነው ወይ ያስተማረው እውነት ነው ወይ ቼክ የማድረግ ያንተ ስራ ነው። ሌላው ነገር ቤት ስትገዛ፣ ሌላ ትምህርት ቤት ስትሄድ፣ ቼክ አድርጋለህ። ለነፍስ እንዴት ተሸካታሉ? ስለዚህ ማንም እንዳያስታችሁ ተጠንቀቁ። ምክንያቱም ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት ይበዛሉ በዝተዋል። እምነቱን ለመናገር እና ተዘጋጅታችሁ ጠብቁ። እንደዛ እንደነዛ አስሩ ደናግልት አስር ነበሩ። መብራት አምስቱ ጎበዞች የተዘጋጅተው የጠበቁ መብራታቸው ከዘይታቸው ጋር የያዙ ነበሩ። አስሩ ሰነፎች ነው መብራት አላቸው ዘይት አልያዙም። ሙሽራው ቆየ እንቅልፍ እንቅልፍ አላቸው። የተዘጋጁት ገቡ ይላል። እነዛ በኋላ መጥቶ ቢያንኳኩ አልሳፋም። ስለዚህ እኛ ተዘጋጅተን እንጠብቅ። እንደማ እንደ ልባም አገልጋይ በሚመችም ጊዜ በማይመችም ጊዜ ተዘጋጅታችሁ ጠብቁ ነው ያለን። እንግዲህ ይሄ የዛሬው መልእክት ወንድሞቼ፣ እህቶቼ የዛሬው መልእክት ደብረ ዘይት ብላ ቤተ ክርስቲያን የምታስተምረው ይሄንን ነው። እንግዲህ በረከቱ ከበዓሉ እግዚአብሔር በረከት ይክፈለን። አባቶቻችን አምላክ ከኛ ጋር ይሁን። አሁን በቀጥታ የምንሄደው ወደ ተከታታይ ትምህርታችን ነው።